ሰላም ጤና ይስጥልኝ የሚያዝያ 7 2017 ዓ.ም ምረት የሰዓቱን መረጃዎች ይዘናል። አምነስቲ ኢንተርናሽናል የኮሪደር ልማት በአስቸኳይ እንዲቆም ጠየቀ። የዜማ ንዋያተ ቅዱሳትና ከአስር በላይ ቅዱሳት መጻሕፍት አእምሯዊ ንብረት ሆነው መመዝገባቸው ተገለጸ። የአርቲስት ስምዖን ሊባኖስ ሥርዓተ ቀብር ተፈጸመ። ስድስት ሴቶች ወደ ህዋል ያቀኑ ነው። አምነስቲ ኢንተርናሽናል የኢትዮጵያ ኮሪደር ልማት ፕሮጀክት በአስቸኳይ እንዲቆም ጠየቀ። አምነስቲ ኢንተርናሽናል በአዲስ አበባና ሌሎች አካባቢዎች ያለ ተገቢ ምክክር፣ ካሳ ወይም ሕጋዊ ጥበቃ በግዳጅ ከቤት ማፈናቀል እየተፈጸመ መሆኑን በመጥቀስ የኢትዮጵያ ፌዴራል መንግስት የኮሪደር ልማት ፕሮጀክትን በአስቸኳይ እንዲያቆም ጠይቋል። የሰብአዊ መብት ተሟጋች ድርጅቱ ትናንት ሚያዝያ 6 2017 ባወጣው ሪፖርት ቢያንስ 872 ሰዎች በአዲስ አበባ ከተማ ቦሌና ለሚኩራ ክፍለ ከተሞች በ2016 ዓ.ም ህዳር ወር ከቤታቸው መፈናቀላቸውን በምርመራው ማረጋገጡን ገልጿል። ከነዚህ ውስጥ 254ቱ የቤት ባለቤቶች ሲሆኑ 618 የሚሆኑት ተከራዮች ናቸው ብሏል። ከሰዎቹ ጋርም በቂ ምክክር አለመደረጉን፣ ማስጠንቀቂያ እንዳልደረሳቸውና ካሳ እንዳልተሰጣቸው ሪፖርቱ አመላክቷል። አምነስቲ ከቤታቸው የተፈናቀሉ ሰዎች 114 ህጻናትንና አስራሶስት አዛውንቶችን እንደሚያካትት ገልጾ አንዳቸውም ካሳ እንዳልተከፈላቸው አስታውቋል። አምነስቲ በሪፖርቱ የግዳጅ መፈናቀል መጠኑ በኢትዮጵያ ውስጥ ታይቶ የማይታወቅ ነው ሲል ገልጾ የኮሪደር ፕሮጀክቱ እየተተገበረ ባለባቸው ከተሞች የሚገኙ በሚሊዮኖች የሚቆጠሩ ነዋሪዎች አሁን በፍርሃት ውስጥ እንደሚኖሩና እነሱ የሚፈናቀሉ እንደሆነ እርግጠኛ ያለመሆናቸውን ገልጿል። አምነስቲ ከህዳር 2016 እስከ የካቲት 2017 ዓ በሳተላይት ምስል አማካኝነት ምልከታ ማድረጉን እና በቦሌና በለሚኩራ ክፍለ ከተሞች ቢያንስ 29 ሄክታር የሚሆን የተጨናነቀ አካባቢ መፍረሱን ማረጋገጡ ተመልክቷል። ድርጅቱ ይህ በተጎጂዎች ከተሰጡ ምስክርነቶች ጋር ይጣጣማል እና መሬቱ ውስጥ ከየካቲት መጀመሪያ ባዶ ሆኖ ቆይቶ ነበር ብሏል። አምነስቲ አክሎም በግዳጅ መፈናቀሉ የተካሄደው አምስት ሺህ ሰዎች በተገኙበት በአዲስ አበባ ስብሰባ መካሄዱን ተከትሎ ነው ሲል በሪፖርቱ ጠቅሶ የመንግስት ኃላፊዎች ለነዋሪዎቹ አካባቢው ለኮሪደር ልማት ፕሮጀክት እንደሚፈለግና ተጨማሪ ምክክር ለማድረግ ቁርጠኛ መሆናቸውን አሳውቀዋል ብሏል። ስብሰባው ከተደረገ ከአንድ ሳምንት በኋላም የከተማ አስተዳደር ኃላፊዎች ቤት ለቤት በመሄድ በሦስት ቀናት ውስጥ ቤታቸውን ለቀው እንዲወጡና ቤታቸውን እንደሚፈርስ ማሳሰባቸውን ሪፖርቱ አመላክቷል። ድርጅቱ ያነጋገራቸው 47 ቤተሰቦች የቃል ማስጠንቀቂያ በተሰጣቸው ከ24 እስከ 72 ሰዓታት ውስጥ ቤቶቻቸው እንደፈረሱባቸው ተናግረዋል። በሪፖርቱ ከተጠቀሱት ተፈናቃዮች መካከል አንዱ የሆነው ተፈራ ቤተሰቡን ለመደገፍ የአከራያቸው በርካታ ክፍሎች ያሉት መኖሪያ ቤቱ እንደፈረሰበት ተናግሯል። ለዓለም አቀፉ የሰባዊ መብት ተሟጋች ድርጅት እንደገለጸው የልጆቹን የትምህርት ቤት ክፍያ መክፈል አቅም ስለሌለው ትምህርታቸውን አቋርጠዋል። መፈናቀሉ ከቁሳዊ ኪሳራ ባሻገር ማህበራዊና ስነ ልቦናዊ ተጽዕኖ አሳድሯል ብሏል። አምነስቲ ቃለመጠይቅ ያደረገላቸው ሰዎች ልጆቻቸው የአእምሮ ጤና ችግር እንዳጋጠማቸው እና በመንግስት እንደተተዉ እንደተሰማቸው ተናግረዋል። አንደኛው ግለሰብ በመንግስት ላይ ተስፋችንን አተናል ሲል ሌላኛው ደግሞ ማህበራዊ ህይወታችን እንዳልነበር ሆኗል፣ በተጨማሪም የትራንስፖርት እና የቤት ክራይ ወጪዎች ምክንያት ኑሮ ተወዶብናል ብሏል። የአምነስቲ ሪፖርት እንደሚያመለክተው ነዋሪዎቹ እንደ እድር እንዲሁም የሃይማኖት እና የሴቶች ማህበራት ያሉ ባህላዊ ትስስራቸውን ማጣታቸውን ገልጸዋል። አሁን ከእድር ለቅቅ ያለው ሲሉ የገለጹ አንድ ምላሽ ሰጪ ልጆቻቸውም የአእምሮ ጤንነት ችግር እንደደረሰባቸው ተናግረዋል። የሰብአዊ መብቶች ተሟጋች ድርጅቱ በኮሪደር ልማት ፕሮጀክት ዙሪያ ዘገባ ለመስራት የሞከሩ ጋዜጠኞች ማስፈራሪያ እንደገጠማቸውም ገልጿል። አምነስቲ መንግስት የተፈናቃዮቹን የሰብአዊ መብቶች በመጣት ሶስት ነገሮችን ማስጠበቅ አልቻለም ብሏል። እነዚህም ትርጉም ያለው ምክክር አለማካሄድ፣ ተገቢውን ሂደት አለመከተል እና አማራጭ መኖሪያ ቤት አለማቅረብ ናቸው ብሏል። የማፈናቀል እርምጃ እንደ መጨረሻ አማራጭ ብቻ ሊታይ ይገባል ያለው ድርጅቱ ተገቢው ዋስትና ካልተጠበቀ ኢትዮጵያ ባጸደቀችው ዓለም አቀፉ ኢኮኖሚያዊ፣ ማህበራዊ እና ባህላዊ መብቶች ዓለም አቀፍ ስምምነትና በካምፓላ ኮንቬንሽን ላይ የተደነገጉትን የመኖሪያ ቤት መብትን ጨምሮ ሌሎች መብቶችን መጣስ ነው ሲል አሳስቧል። አምነስቲ ያለ እነዚህ ጥበቃዎች የሚወሰዱ እስከ በግዳጅ ማፈናቀል የሚደርሱ እርምጃዎች በዓለም አቀፍ ሕግ የተከለከሉ ናቸው ብሏል። ድርጅቱ በጥር 2016 ጠቅላይ ሚኒስትር አብይ አህመድ በጅማ ከተማ 15000 ተፈናቃዮች ካሳ አልጠየቁም ማለታቸውን በመገናኛ ብዙሃን መዘገቡን ገልጾ የግለሰቦች ጥያቄ ምንም ይሁን ምን መንግስት ካሳ የመክፈል ግዴታ አለበት ሲል የጠቅላይ ሚኒስትሩን አስተያየት ተችቷል። አምነስቲ ያገኘው መረጃ በኮሪደር ልማት ፕሮጀክቱ ተደጋጋሚ የሰብአዊ መብት ጥሰቶች እየቀጠሉ እንደሆኑ እንደሚያመለክት አክሎ በሪፖርቱ አስታውቋል። በመጨረሻም አምነስቲ የኢትዮጵያ ፌዴራል መንግስት በግዳጅ መፈናቀሎችን በአስቸኳይ እንዲያቆም ገለልተኛ ምርመራ እስኪካሄድ ድረስ የኮሪደር ልማት ስራ በጊዜያዊነት እንዲያቋርጥ እና መፈናቀሎች ከዓለም አቀፍ የሰብአዊ መብቶች መስፈርቶች ጋር የሚስማሙ መሆናቸውን ለማረጋገጥ የሚያስችሉ የጥንቃቄ እርምጃዎችን እንዲወስድ አሳስቧል። ዘገባው የአዲስ ስታንዳርድ ነው። የዜማ ንዋያተ ቅዱሳት እና ከአስር በላይ ቅዱሳት መጻሕፍት አእምሯዊ ንብረት ሆነው መመዝገባቸው ተገለጸ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዜማ ንዋያተ ቅዱሳት ከበሮ፣ ጸናጽል፣ መቋሚያና እንዲሁም ከአስር በላይ ቅዱሳት መጻሕፍት በኢትዮጵያ አእምሯዊ ንብረት ባለስልጣን በቅጅና ተዛማጅ መብቶች መመዝገባቸው ተገልጿል። ሚያዚያ 3 2017 ዓ.ም ተምረት የዜማ ንዋያተ ቅዱሳቱ እና ቅዱሳት መጻሕፍቱ ተመዝግበው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አእምሯዊ ንብረት መሆናቸው ከባለ ስልጣኑ በወጣው ደብዳቤ ተረጋግጧል። የመምሪያው ኃላፊ መልአከ ሰላም ዳዊት ያሬድ ከዚህ ቀደም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅርስ ጥበቃ ቤተ-መጻሕፍት ወመዘክር መምሪያ በአእምሯዊ ንብረት አብይ ኮሚቴ አማካኝነት በርካታ ንብረቶች ተመዝግበው እውቅና ማግኘታቸውን ተናግረዋል። መረጃው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የህዝብ ግንኙነት ነው። የህወሀት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የፕሪቶሪያው የሰላም ስምምነት ያለበት ሁኔታ አሳሳቢ በመሆኑ የአፍሪካ ህብረት ፓነል በአፋጣኝ ተሰብስቦ ሊወያይ እንደሚገባ ጥሪ ማቅረባቸው ተገለጸ። ዶክተር ደብረጽዮን በአፍሪካ ህብረት የሰላም ስምምነቱ ተከታታይ ኮሚቴ ተወካይ ጋር ትላንት ተገናኝተው መነጋገራቸውን ፓርቲው አስታውቋል። በዶክተር ደብረጽዮን የሚመራው ህወሀት በአሰራጨው መግለጫ የፓርቲው ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በአፍሪካ ህብረት የሰላም ስምምነቱ ክትትል ማረጋገጥና ማስከበር ተልዕኮ ኮሚቴ ኃላፊ ሆነው ከተመደቡት ሜጀር ጀነራል ሳማ ዳላዴ ጋር ተገናኝተው መወያየታቸውን አመልክቷል። ህወሀት ሜጀር ጀነራሉ በአፍሪካ ህብረት እስካሁን ድረስ ስራ ላይ የቆዩት ሜጀር ጀነራል ስቴቨን ራዲናን ተክተው የተሾሙ መሆኑን ገልጿል። በዚህ የአፍሪካ ህብረት የሰላም ስምምነቱ አፈጻጸም ክትትል ኮሚቴ እና የህወሀት ውይይት በፕሪቶሪያው ስምምነት መሰረት ከኢትዮጵያ መከላከያ ሰራዊት ውጭ የሆኑ ኃይሎች አሁንም ከትግራይ ባለመውጣታቸው፣ የተፈናቀለ ህዝብ ወደ ቀየው መመለስ አለመቻሉ የህወሀት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል መግለጻቸውን ተናግሯል። ዶክተር ደብረጽዮን ጨምረውን በውሉ መሰረት እስካሁን ከፌዴራል መንግስት ጋር ፖለቲካዊ ንግግር አለመጀመሩ፣ የተሰረዘ የህወሀት ህጋዊ ሰውነት አለመመለሱ እና ሌሎች ጉዳዮች ለአፍሪካ ህብረቱ ተወካይ መገለጻቸው እና በአጠቃላይ የፕሪቶሪያው የሰላም ስምምነት ያለበት ሁኔታ አሳሳቢ በመሆኑ የአፍሪካ ህብረት ፓነል በአስፋጣኝ ተሰብስቦ ሊወያይ እንደሚገባ ጥሪ ማቅረባቸው ተመላክቷል። ዘገባው የጀርመን ድምፅ ነው። የአርቲስት ስምኦን ሊባኖስ ስርዓተ ቀብር ተፈጸመ። የቀድሞ የሮሃ ባንድ ሳክሶፎኒስት አርቲስት ስምኦን ሊባኖስ ወይም ዮናስ ደገፉ ስርዓተ ቀብር ዛሬ ማክሰኞ፣ ሚያዝያ 7 2017 በአየር ጤና ኪዳነ ምረት ቤተ ክርስቲያን ከቀኑ አምስት ሰዓት ተፈጽሟል። ምንጊዜ ሚዲያ ለአርቲስት ስምኦን ቤተሰቦች፣ ወዳጆችና አድናቂዎች መጽናናትን ይመኛል። የአርቲስቱን ስራዎች የሚያስቃኘውን በተወልደ በየነ ተቦርነ የተዘጋጀው አጭር ቪዲዮ ቀጥሎ ይቀርባል።

ስምኦን ሊበን ይርዳው ልኝ ሳክስፎኒስት የሮሃ ባንድ ሊስታችሁ ደርሶኛል። ተጎር ነው በየነ ስላደረጋችሁልኝ አስተዋጽኦ እና እዚህ ክብር ላይ ስላደረሳችሁኝ እግዚአብሔር ዘላለም እድሜያችሁን ያርዝምልኝ ኑሯችሁ ሀብትና በሀብትና በጤና የተሞላ ይሁን ወንድሞቼ በእጅጉ አመሰግናችኋለሁ። ሊስቱ ደርሶ አስባችሁ ስለላከችሁ ሌላ ምንም እመላችሁ። ድምፃዊቷ ኬቲ ፔሪን ጨምሮ ስድስት ሴቶች ወደ ህዋ ሊያቀኑ ነው። በቢሊዮነሩ ጄፍ ቤዞስ የህዋ ቱሪዝም ሮኬት ወደ ህዋ ከሚያቀኑ መካከል የጄፍ ቤዞስ እጮኛና የሲቢኤስ የሲቤስ ፕሮግራም አቅራቢ ጌል ኪንግ ትገኝበታለች። ኒው ሺፐርድ የተባለው ሮኬት ከቴክሳስ አሜሪካ ይነሳል። ጉዞው 11 ደቂቃ ይወስዳል። መቶ ኪሎ ሜትር ከምድር በላይ የሚጓዝም ይሆናል። በጉዞው ላይ ሳይንቲስቷ አይሻቦ የሰብዊ መብት ተሟጋቿ አማንዳ ንጋዮን እና ፕሮዲውሰሯ ኬሪን ፍሊን ይገኙበታል ሮኬቱ በራሱ የሚበር ስለሆነ አብራሪ አያስፈልገውም ወደ ምድር የሚመለሰውም በፓራሹት ታግዞ ነው ሁሉም ሴቶች የሆኑበት ቡድን ለመጀመሪያ ጊዜ ወደ ህዋ ሲጓዝ እኔም አብሬ እንደሚሄድ አስቤ አላውቅም ነበር ያደግኩት ብዙ ነገር ኖሮኝ አይደለም አሁን አለምን ሳይ እደነቃለሁ ብላለች ኬቲ ፔሪ ብሉ ኦሪጅን የተባለው የጄፍ ቤዞስ ተቋም እንዳለው ለመጨረሻ ጊዜ ሴቶች ብቻ የተሳተፉበት የህዋ ጉዞ የተከናወነው ከ60 ዓመት በፊት በሶቪየት ህብረት ነበር። ያኔም የተጓዘችው ቫለንቲና ትሬሽኮቫ ብቻዋን ነበር። ኬቲ ፔሪ ለህዋ ጉዞዋ ልምምድ ስታደርግ ቪዲዮዎች ስትለቀ ነበር። ብሉ ኦሪጅን የህዋ ቱሪዝም 150 ሺህ ዶላር እንደሚያስከፍል አስታውቋል። ድርጅቱ ከህዋ ቱሪዝም ጎን ለጎን የህዋ መሰረተ ልማት ዝርጋታ ላይም ይሰራል። ኒው ሼፐርድ የተባለው ሮኬት በድጋሚ ጥቅም ላይ የሚውል ነው። ከእያንዳንዱ ጉዞ በኋላ ለቀጣዩ ዝግጁ ስለሚሆን የሚጠይቀውን ወጪ መቀነስ ይቻላል። የአሜሪካ ህግ ጠፈርተኞች ስልጠና ወስደው እንዲጓዙ ያስገድዳል። የኒው ሼፐርድ ተጓዥ የሆኑት ስድስት ሴቶች ከሁለት ቀናት በላይ የአካል ብቃት እንቅስቃሴ፣ የአደጋ ጊዜ ዝግጁነትና በዜሮ ስበት አካባቢ ከባቢ ውስጥ የመንቀሳቀስ ስልጠና ወስደዋል። ሁለት ሰዎች በጉዞ ድጋፍ ለመስጠት አብረዋቸው ይጓዛሉ። የግል ተቋማት በህዋ ቱሪዝም መግባት የከባቢ አየር ብክለት እንደሚያስከትል ባለሙያዎች ይናገራሉ። ፕሮፌሰር ብራየን ኮክስ በበኩላቸው የሰው ልጆች ስልጣኔ ከመሬት ባሻገር ህዋንም ያማከለ መሆን አለበት ይላሉ። የአትሞስፌር ኬሚስትሪ ባለሙያ ፕሮፌሰር ኤሎስ ማሪስ በበኩላቸው ናይትሮጅንን ወደ ናይትሮጅን ኦክሳይድ የሚለውጠው ጉዞ አለም ከመጠን በላይ እንድትግል የሚያደርገውን ግሪንሃውስ ጋዝ መጠን የሚጨምር ነው ይላሉ። የከባቢ አየርን ኬሚስትሪ ያዛባል የኦዞን ሽፋንን ያሳሳል፣ ከባቢ አየርን የሚጎዳ ደመና እንዲፈጠርም ያደርጋል ሲሉ ያስረዳሉ። ብዙ ሮኬት ከምድር በተወነጨፈ ቁጥር የኦዞን ሽፋን እንደሚሳሳ ባለሙያዎች ይናገራሉ። የህዋ ቱሪዝም እጅግ ውድ ስለሆነ ለብዙዎች ተደራሽ አይደለም። ብዙዎች እንቁላል መግዛት አቅቷቸዋል የህዋ ቱሪዝም የሚታሰብ አይደለም ስትል ተዋናይቷ ኦሊቪያ ሙን ተችታለች። የህዋ ተመራማሪው ቲምፒክ በበኩሉ ሰዎች ህዋን መጎብኘታቸው ስለ አየር ንብረት ለውጥ መረጃ መስጠትን ጨምሮ አዎንታዊ ውጤት ይኖረዋል ሲል ይከራከራል። የህዋን ሳይንስ ተጠቅሞ የምድራችንን ህይወት ማሻሻልን እደግፋለሁ፣ የህዋ ጉዞ ችላ ሲባል አዝናለው ሲል በግላስጎ በተካሄደው ዓለም አቀፉ የአየር ንብረት ለውጥ ጉባኤ ኮፕ 26 ላይ ተናግሯል ሲል ቢቢሲ ዘግቧል። የናሳ ሳይንቲስቱ ዶክተር ጥላይ ታደሰም የህዋ ሳይንስ ጠቀሜታን በተመለከተ ተመሳሳይ አቋም ያራምዳል። ከምን ጊዜ ሚዲያ ጋር ባደረገውና ዛሬ በተላለፈው ቃለ መጠይቁ ለአንዲት ሀገር ህዋን ማጥናት ቅንጦትም አማራጭም እንዳልሆነ ተናግሯል። እንድታደምጡት እየጋበዝኩ ለዛሬ ይሰናበታችኋለሁ።